የሰርግ ቪዲዮ እስኪ ተጋበዙ። የሀይሚና የቡራ ማለት ነው፣ አብረው እኮ ነው የነበሩ

ከሀይሚ ውጭ ማንም የለም። አንተ አዲስ አበባ አይደለ ውስጥ፣ እሷም ተከትላ እንደምትሄድ አውቃለሁ። ያጎረሰሽ ልጅ ነው ምቀጠቅጥልሽ። ኧረ እኔ ፍራንክ እያረኳችሁ ነው፣ እየቀለድኩ ነው ፍራንክ እና እንደዛ አድርጋችሁ ይል ሰማችሁ ነበር። ሀይሚ ብላ አይደል ያደረከው? የብሩክ ወንድሞች እንግዲህ ዛሬ እውነቱን አውጥተዋል ማለት ነው። እና ሀይሚ እንግዲህ ዛሬ ወንድሞቹን ጠርታ እየተፈጠረ ያለው ነገር ምንድን ነው? እኔ የሰርግ ተካፋይ ሊሆን ነው የመጣሁት ታዲያ በዚህ ምክንያት ሰው ቢያጎርሰኝ ምን ችግር አለው? እና ከብሩክ ጋር ተጋሽተናል ብላ እንግዲህ ሀይሚ እስማርቷ ማለት ነው። እና ሀይሚን እኮ የምሬን የምላቸው ጀግና ናት፣ ጎበዝ ናት የምንለው በምክንያት ነው። ወንድሞቹን ጠርታ ማለት ነው ቁጭ አድርጋ የተፈጠረው ነገር ምንድን ነው? ስልክ እስከ መዝጋት ድረስ ስልኬንም አያነሳም። አሁን ብቻ አይደለም፣ ሁሌም እንጋጫለን። ለዚህ ነገር መፍትሄው ምንድን ነው? መቼ ነው ይሄ ነገር የሚያበቀው? በትንሹም በትልቁም እንጋጫለን። ስለዚህ እኛ በቃ ወይ ልጆች ነን ወይስ መቆንጠጥ አለብን? ምክር ያስፈልገናል ብላ እንግዲህ ማለት ነው ሀይሚ ሀብትሽንና መላኩን እንደ ሽማግሌ አመጣ ብሩክን አስጠርታ ማለት ነው እንዲያስረዱት እውነቱ እንዲወጣ አድርጋለች ማለት ነው። ምንም ይሁን ምን ይራዘምም አይራዘምም ዛሬ እውነቱ ፍርጥርጥ ብሎ ወጥተው በአጭር እንዲቋጭ አደረገችው ማለት ነው። ታዲያ ሀይሚ ጎበዝ አይደለችም? የምሬ ነው የምላቸው። በጣም ጎበዝ ጎበዝ አይገልጻትም በቃ። ሰላም፣ ሰላም ቤተሰብ፣ እንዴት ናችሁ? አለው ሰላማችሁ፣ ቤተሰብ ያላችሁበት እያልኩኝ ውድ የጨረቃ ቤተሰቦች እንኳን ወደ ቻናሌ በሰላም መጥታችሁ። ቪዲዮን ስጀምሩ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱ ማለት ነው እና ለአዲሶች ደግሞ በጣም ነው ማመሰግን፣ ሰብስክራይብ እያደረጋችሁ ነው። ለነባሮችም በጣም አሪፍ አሪፍ አስተያየት ኮመንትም እየሰጣችሁ ነው። እግዚአብሔር ያክብርልኝ። እንግዲህ ትናንት የተፖስተውን ቪዲዮ አይታችኋል። ማለት ብሩክ በቃ ሀይሚ ላይ ትናንትና እንደዛ ያደረገው እኔ እውነቱን ተናግር ያለው ማለት ምናልባች ብሩክ ሊፈትናት ይችላል። እሷ ባለፈውም ስለፈተነችው እነ ሀብትሽም ስለፈተኑት ብድር ሊመልስ ይችላል ብዬ ትናንትናም ዛሬም ተናግር ያለው ማለት ነው። እና አያችሁ ግን ሀይሚ ሀይሚ ሰራችለት ማለት ነው፣ በድጋሚ ማለት ነው። እንዴ ብሩክ ምን እንዳለ ሰማችሁት? ነገ ነበር ላደርገው፣ ማለት ነገ ነበር ሊያበቃ የነበረ ነገር። ግን ደግሞ ወንድሞቹ ወንድሞቹ ደስ አይሉም። ለሀይሚ ያላቸው ፍቅር የምሬ ነው የምላችሁና ሀብትሽም መላኩ መላኩ እውነቱን ነገረው። በቃ ለሀይሚ ያለችህ አንተ ያለችህ ሀይሚ ብቻ ናት ብሎ በአራት ነጥብ አስረግጦ ነገረው ማለት ነው። ሰሞኑን ደግሞ ከታላቅ ወንድሞ የምንሰማው ነገር እንዴት ነው ደስ የሚለው። የምሬን ነው የምላችሁ። በጣም ማለት ነው። አንድ ነገር ልንገር፣ ብሩክ ሰማኝ። አዲስ አበባም ሄርክ፣ የትም ሄርክ፣ ላንተ ያለች ሀይሚ ብቻ ናት። ሄርኩ መጣሁ የምትል ለምንድን ነው ከኔ ትእዛዝ አትወጣም ብሎ እንግዲህ አስረግጦ ነግረታል ማለት ነው። ብሩክ እንግዲህ አያችሁ፣ ፕራንክ ነው ያደረገው። እኛም ብለናል ፕራንክ ነው ብለናል። ይሄንም አስመልክቶ እንግዲህ የምትሳደውን ፎቶ የዘቀዘቃችኋላችሁ እኛ ተረጋጉ፣ ታው ትዝብት ነው እያልናችሁ ነው። ግን ምንም ማድረግ አይቻልም። እንግዲህ ምክንያቱም በቃ ማለት ተሎ ተስፋ የምትቆርጧላችሁ እና እኔ ዛሬ በጣም ያስደሰተኝ ነገር ቢኖር የብሩክ ወንድሞችና ሀይሚ ብሩክን ማለት ፕራንኩን ሊራዘም ነበረ ወንድሞቹን አመታ። በቃ ግልጹን አስረዱልኝ፣ የእኔ ጥፋት ምንድን ነው? በሰርግ ላይ የሆነ ሰው እኔም ብቻ አይደለም ያጎረሰ፣ እኔም ብቻ አይደለም ያጎረሰ፣ ሌላም ሰው አጉርሷል። ማለት ከተቀመጠችበት መጥቶ ነው ያጎረሳት ያ ሰው። ታዲያ እኮ ብሩክ ልኮት ይሆናል፣ አይደለም? ያቀው ሰው ነው ማለት እኮ ነው። ደግሞ ምን አለ ብሩክ ማለት ነውና፣ ያጎረሰሽልሽ እቀጠቅጥልሻለሁ አላለም? ቀላል ትቀጠቅጠዋለህ። እየፈተናት ነበር በቃ ለሀይሚ ብላችሁ የሰርጉ ዕለት እኔን ተጫውታችሁብኛል። እኔን ብድር የመለስኩ አገኘው ካለ ሀብትሽ ማለት ነው ብሩክ ታዲያ። ማለት አሁን ባለፈው ሀብትሽና መላኩ ነበር የፈተኑት ብሩክን ማለት ነው። ሀይሚ የለችም ሀይሚ አሁን እዚህ መሀል ላይ ማለት ናት። ምንም ቤት ነች ነው ብሩክ ማለት ነው። ሀይሚ ግን ምናለች፣ ሰማችኋል ወንድሞችን ባላመጣ እንዴት ነው ልታሰቃየ ነበር? ፕራንክ መሆኑንም አትነግረኝም ነበር አለች። በጣም ጨንቋት ነበር። እውነት ለመናገር ትናንትና ሸም ይዟት ራሱ እሷን አስታረጋጋ የነበረው የምር በቃ ማለት ምንድን ነው ተረጋጋ፣ እንዴት ካሜራ ደቅነህ እንዲትላለህ ምናምን እያለችው ነበር። እና እሱ ደግሞ በቃ ገደብ ሊኖርሽ ይገባል፣ ከማታውቂው ሰው ጋር እንደዚህ ድብብቆች ከዚህ በኋላ አልፈልግም ብሎ እረ ብሩክ አልተቻለም እንዴ! ሶስቱን እኮ ነው ያጨለላቸው ዛሬ። አያችሁ ግን ሀብትሽና ሀብትሽና መላኩ አንቺም ታቂ ነበር ወይ አሏት፣ አላቅም ብላለች። ሀይሚ ማለት ነው። ሀይሚ ብታቅ እንደዚህ አትሆንም። በጣም ደብሮኛል በጣም ከፍቶኛል ብላለች ሀይሚ። ምታቅ አይመስለኝም እንዴ። ሶስቱንም ነው ያጨለልኳቸዋለ። እኔ የገረመኝ ነገር ዛሬ እንዴት ነው በቃ ጥሏቸው ሄደ ማለት ነው። ጥሏቸው ሲሄድ ወንድሞቹ እንዴት እንደተናደዱ፣ ሀይሚን ግን እንዴት እንደሚወዷት፣ እንዴት እንደሚንዘፈሰፉላት ማለት ነው። ሀብትሽ እውነቱን ተናገረ። በቃ ከነ ሙሽዬ ጋ ነው ቁጭ ብላይ ነበር እንድች ንቅንቅም አላለችም ነው ያለው። ደግሞ ታላቅ ወንድሙ በእኔ ደስታ ጊዜ የፈለገ ሰው ቢያጎርሳት ምን ችግር አለው ጉርሻ እኮ ባህላችን ነው ብሎ ተናግሯል። ብሩክ በቃ ሁላቸው ምን ያጨለላቸው ከባድ ፕራንክ ነው ያደረጋት ሀይሚን ማለት ነው። የምሬን ነው የምላችሁ እና ዛሬ ራሱ ጥሏቸው ሲሄድ፣ ትናንትም ጥሏት ሄደ። ዛሬ ጥሏቸው ሲሄድ ሀይሚ አለቀሰች ና እነሱም አባበሏት። መቶ ደግሞ ከወንድሞቼ ጋር ልታጣልኝ ነው አላለም። ጥግ ድረስ እስከ መጨረሻ እኮ ነው። የተወሰነ ሰገን ሲቀር ነው ፕራንክ መሆኑን የተናገረ። ወይኔ መላኩ እንዴት እንደተናደደ ማለት ነው። ሀብትሽ ነው መላኩ እራስ እኮት ሊጣሉ ነበር። አይታችኋል አንተን ያቀበጥከው አንተን ያበላሸው እያለ ሀብትሽን ማለት ነው። እና አቀበጥከው ነው እንግዲህ ብቻ፣ ግን ሀይሚ የምትገርም ሰው ናት። የምሬን ነው ምላቸው እና ወንድሞቹን አመታ ቁጭ አድርገ። ሲደውሉለት እኮ ሀይሚ እንዴት ነው እንዳለች አልተናገሩም፣ እንዳትነግሩ ትብላለችና ወንድሞቹን አስመጥታ እንደዚህ እስኪ አናግሮት። እኔ ችግሩ ምን እንደሆነ አልገባኝም። የኔ ጥፋት ምንድን ነው? ይደብራል። በአንተ የደስታ ቀን መጥቼ እንደዚህ ነገር ሲፈጠር በጣም ይደብራል። ብላ ነው ለነሱ ያለች። የመግቢያ ቪዲዮ ስትሰራ ደግሞ አያችሁት፣ ችግሮች አይከሰቱም አይባሉም ይከሰታሉ። ብዙ ነገሮችን ከዚህ የበለጡ ችግሮችን አልፈን እዚህ ደርሰናል። አሁንም ችግሩ እንዲፈታ ነው መፈልግ ብላ ነው፣ ቀስ ብላ በቃ በሰከነ መልኩ የመግቢያ ቪዲዮ የሰራችውና። እነሱ ሲመጡም እንግዲህ አይታችኋል። በጥሞና ደስ በሚል አቤት ትትናዋና እርጋታዋ ደስ አይልም። ሀይሚ ግን ኧረ እኔ እንጃ አላቅም። ብቻ ግን ፈጣሪ ደግሞ እንዴት ነው ያማረባት። ከሰው ዓይን ያውጣሽ በሁሉም ነገር ማለት ነው። በሁሉም በቃ በመልክም በምንም በምንም ፈጣሪ ይጠብቃት። የምር በቃ ትትናዋ ሁሉ ነገር ሰርጉ ላይ ራሱ አይታችኋል። ከኋላ ቁጭ ብላ ነው በቡራ ጭፈራ እየሳቀች የነበረውና። ያ ሰው እንግዲህ ከተቀመጠችበት ነው ተነስቶ ያጎረሳት፣ እሱ መጥቶ ነው ያጎረሰ ይብላለች። ሶ ታዲያ ብሩክ ነው የላከው ማለት ነው፣ የሚያውቀው ሰው ማለት ነው። ሀይሚ ያንን ሰው የእናንተ ዘመድ ሊሆን ይችላል እንዴት ነው? እኔ መቼም ዘመድ ያልሆነ ሰው ከዳሱ ከንትኑ ከሰርጉ አይመጣም ብላ ስጠይቃቸውና ሀብትሽን እንዴት ነው አው፣ መቼስ ዱርያ ይመጣ እኛ የምናውቀው ሰው ነው የሚመጣ፣ እረ የፈለገ ነገር ቢሆን ምንም ችግር የለም በቃ እንደዚህ መሆን የለበትም። ቡራ ዛሬ ሊቆነጠጥ ነበረ ምናለ፣ ብሩክ ማለት ነው። ከሄደ በኋላ እስከ ነገ ላደርገው ነበር፣ ግን ዛሬ በቃ መታችሁ ትረብሽኛላችሁ፣ እቤት ምናምን ብሎ ነው እንጂ ሊቀጥል ነበር ማለት ነው። ስለዚህ ፎቶ የምዘቀዝቁና የምትሳደቡ ተረጋጉ፣ ሁሌ ብታሉ ተስፋ አትቁረጡ። ቡራ እየፈተናት ነው እንጂ ሀይሚን በታምር ምንም አይነት ሊጎዳት ፍላጉ